ሄለን እባላለሁ የመጣሁት ካስኮ ነው። እና ጌታ ያደረገልኝ ነገር በዚህ ቤት በነብዩ ሄኖክ በጣም ብዙ ነገር አድርጎልኛል። ከዛ መካከል ባለፈው አሞኝ የማህፀን እጢ ተብዬ እዛ አካባቢ ይሄ ወረቀት ነበር የተሰጠኝ። የማህፀን እጢ ኦፕራሲዮን እንደሆን ማለት ነው ይሄ ወረቀት ነበር የተሰጠኝ እና በጣም አዝኜ ታምም ያለው እዚች ጋር መጥቼ ቆም ያለው እና እሱ ሲጸልይ ቀውረቀቴን ይዤ እስቲ ምን ተብለሽ ነው አለኝና፣ የማህፀን እጢ የተብዬ ነው ሰርጀሪ ተብለሻል። አዎ፣ ከዛ አይሆንብሽም አለ። እዛ ጋር መቶ ጁንጭኑ ጸለየልኝ እና ተፈውሼ ድጋሚ ሄጄ ስመረመር ይህንን ውጤት ሰጡኝ ማለት ነው። አይሆንም እንዳለው እውነትም አይሆንም። ምንድን ነው አለብኝ አልኩት። ክብር ለእግዚአብሔር ይሁን፣ እግዚአብሔርን አመስግንልኝ ምን አለሽ? ሁለተኛ ጊዜ ሁለተኛ ጊዜ ሲሄድ ቀንሷል እኮ ቀንሷል እኮ ውጤው፣ አለኝ ቀንሷል አልሰማህም፣ እንደውም ጠፍተዋል አልኩት። ምን ተገኘ ምን ተገኘ ሲለኝ ኢየሱስ ፈውሶኛል አልኩት። ግን አንተ ስለማታመን እንጂ እኔ አምናለው። ነብዬ ሄኖክ ጸለየልኝ፣ ተጸለውልኝ ነው የተፈወስኩት አልኩኝ። ከዚያ ቀንሷል አልሰማህም፣ ግን ድኛለሁ ብዬ ተፈውሻለሁ አልኩ። እንደዚህ የጠበበ ልብስ እንኳን መልበስ አልችልም ነበረ እንደዛ ታብዬ አሁን ይኸው የምለብሰው ልብሶች ሁሉ እንደዚህ አይነት ልብስ ማድረግ አልችልም ነበር ክብር ለእግዚአብሔር ይሁን በነብዬ ኖኬት ሆኖ እግዚአብሔር ፈውሶኛል እግዚአብሔርን አመስግኑልኝ መቼ ነበር ቀኑ አስታውሳለሁ እዛ እኔ እንጃ ረሳሁት አሁን ግን ኦፕሬሽኑ ቀርቷል ኧረ የለም ምንም የለም አሁን እጢውም የለም የለም ይሁን አለ ሆነ አሜን ሌላው ደግሞ ያው ለእህቴ ሁል ጊዜ ነበር ምጸልይላት ግንቦት ለግንባታ ብለ የዛሬ አመት እዛ ቺ ጋ ቆሜ እና የእግዚአብሔር ሰው በጣም እፈራለው። ያው የመኮረኒው ማለት ነው። ሱዳን የተተኮሰው እና ልጇን መታለች፣ እህቴ መታለች። አይተሃል። እና እግዚአብሔር ቅጥር ይሰራላታል ስትለኝ እንዲህ ቀልዳ እንዴ ፕሮፌት፣ በዚህ በእንትን በእሳት በዚህ ጦርነት መሀል ታገኛታለሽ፣ ጨብጫታለሽ ይለኛል እንዴ? አልኩኝና ያው ሰው ነኝና ስላላመንኩኝ። ግን እስካሁንም ድረስ አገሪቷ እንደዛ ተበታትና የእሷ ቤት የእሷ ቅጥር አንዲት ነገር አልተነካም። እሷን በዛ መሃል ይዛ ይኸው ልጇም አለች፣ በክብር መታለች። አዎ ቆየች። እግዚአብሔር ይሆን ያኔ በጦርነቱ መሀል ነበር የጸለይ ሁልሽ። በጣም በጣም ጦርነቱ ሲባል ቀላል አይደለም። በቃ በነጠላ ጫማ ጠፍታ ነበረ። በቃ በነጠላ ጫማ ወጥተው ያሉ ነበር። እዛም ቦታ ደግሞ በጣም ተኩስ ነበረ። በቃ መውጣት የማይቻልበት ለመግዝ ልጽም አልችልበት። ሁሌ ጌታ ምን አለሽ፣ ያኔ እዚያ ጋር ነበርሽ? አዎ፣ አዎ። ምንድን ነው ያለሽ ጌታ? ጌታ እህትሽ፣ ዙሪያዋ በእሳት ቅጥር ቀጥር ያለው ብለዋል። እግዚአብሔርና ምንም አትነካም ነው ያልከኝ። ክብር ለእግዚአብሔር ይሁን። እንደዛ ጌታ ከተናገረች በኋላ ግን ጥይት ተተኮሰ ወደ ቤቷ። አዎ ተተኮሰ። እሷም ነግርሃለች መሰለኝ ባለፈው፣ መጣ አምስት ጥይት ነው እና እዛ ውስጥ ሆና ምንድን ነው የኤፍሬምን መዝሙር ነው ስዘምር የነበረው እዛ ውስጥ ሆና እና እዘምራለሁ አለች። አምስት ጥይት ነው እና ጥይቱ አልፎ ከእሷም ከባሏም ከልጆቿም አልፎ መኮሮኒ የምትሰራው መኮሮኒ ውስጥ ነው የገባው ጥይት። ጠላቶቻችሁ ደንጀራ ይሆኑላቸዋል። አሜን ሞኮሮኒ ሆንላችኋል። አሜን። ያው ልጇም አለች ለምስክርነት እዛ አንዷ ልጇ ናታው። እሺ። እና ልጇ እሷ ደግሞ እየመጣች ነው፣ በትራንስፖርት መዘግየት ነው እንጂ እኩል እንመሰክራለን ብለን ነበረ። እሷ ትመጣለች። ይኸው ልጇም ከዛ አብራት ነው አምልጣ የመጣችው። ከዛ ሁሉ ትችላለች። እንዴት ነበር ያኔ ጦርነቱ? ያስፈራ ነበር። ከዛ በኋላ በቃ ያስፈራ ጦርነት ነበረ። ይተኮሳል፣ ጥይት ከላይ ይለቁብሃል። እኔም ጓደኛ ጥይት ተኮኮሶባት እሷና አባቷ ሞቷል። ጓደኛሽ ከአባቷ ጋር ሞታለች። እናንተ ቤትም ተተኮሰ። እናንተ ምንም አልሆናችሁም። ለምን? እግዚአብሔር ጠብቋል። ኢየሱስ ጌታ መቅሰፍት ወደ ቤታቸው አይገባ፣ ክፉ ነገር ወደ እናንተ አይቀርም። በአጠገብሽ ሺ፣ በቀኝ አስር ሺ ወድቃል፣ ወደ አንተ ግን አይቀርቡ። እንኳን ጌታ ጠበቃችሁ፣ እንኳን እግዚአብሔር በሰላም አገናኝ። አሜን። ተባረኪ። አሜን። ወዳችኋል። አሜን። እኛም እንወዳለን። ልዩ እባላለሁ። የመጣሁት ካሳንችስ ነው። ጌታ ያረገልኝ እዚህ ቃል ሁልጊዜ እመጣለሁ። ዛኛውና አርብ አልቀርም እና ዮናስን አሳነባሪው አውቆ ተፋው የሚል መልእክት ነበር፣ እዚህ ማለት ነው እና የዛን ቀን እኔ ምንም ስራ የለኝም፣ ምንም የለኝም፣ ቤት ቁጭ ነው የምለው። እና የዛን ቀን በረከታችሁ አውቆ መንገድ ላይ ይገናኛችኋል፣ አሜን ብዬ ተቀበልኩኝ። ከዛ በነጋታው ጓደኛዬ በስንት አመት አይቻትም፣ ማላውቃት ጓደኛዬ መንገድ ላይ ያገኘኋት። ከዛ እንዴት ነው እየሰራች ነው ምናምን ስትል አይ እየሰራሁ አይደለም ቤት ነው ያለሁት አልኳት ስላት ቢዝነስ ካርዱ ሰጠችኝ እና ደውይልኝ እና ነው ያለችኝ። ከዛ ደውዬ ላት ሄድኩኝ በስንተኛው ቀን ቆይቼ በስንተኛው ቀን ሄድኩኝ። ስሄድ አወራችኝ ስራ ጀምሪ አግሪመንት አረግን ስራ ጀምር ያለችኝ። ከዛ ስራ ጨርሼ ፎርም መጥቼ ቤት ስገባ ሙሉ ሰውነቴ በማላውቀው ሁኔታ ምንም አይሰራም። ራሴ ተወጠረ። በቃ ልነግራችሁ አልችልም። ተወጠረ። ከዛ ቤት ውስጥ ተኝቻለሁ። ብቻዬን ነኝ። ማንም የለም። ምጠራውም ሰውም የለኝም። ማንም የለም። ከዛ አኖይንቲንግ ኦይል እዚ ዘርዘርዘን ወስደን ነበረ እና እሱም አልቆ ባዶ ነበረ። ከዛ አይምሮ ላይ የመጣው እሱ ነው። ከዛ ልክ ዚ ሲለኝ ሄድኩኝ። ቀስ ብዬ ተንፏቄ ሄጄ አኖይንቲንግ ኦይሉን ውሃ ሞላሁትና የነብይ ሄኖክ አምላክ ለእኔ ድረስልኝ፣ መሞቴ ነው በቃ ብቻዬን ልሞት ነው ብዬ አናቴ እኔና ፊቴ ላይ እንደዚህ ከዛ ተጠቅልኝትም ብዬ ተ ከአስር ደቂቃ በኋላ ምንም በቃ ደህና ሆንኩኝ፣ ነፃ ሆንኩኝ። ለእኔ የደረሰልኝ እግዚአብሔር ለእናንቱም በያላችሁበት ይድረስላችሁ ነበር። አዎ እዚህ ነጻ ወጥቻለሁ። ግን በቃ ከዛን ጊዜ ነፃ ከወጣሁ በኋላ በቃ ምንም ሰላም የለኝም። ሁሉ ጊዜ በቃ ማልቀስ ነው ስራዬ ማለት ነው። ቤት ቁጭ ብዬ አለቅሳለሁ። እኔ ማውራው ነገር ለሰዎች ተቃራኒ ነው። በቃ ምለው ነገር ተቃራኒ ነው። ከቤተሰቦቼም ጋር ሳወራ ተቃራኒ ነው። ሁሉ ነገር ቁልፍልፍልፍልፍ ብሎብኝ ቁጭ ብዬ ነበር። እግዚአብሔር ይሄን አደረገልኝ። እግዚአብሔር ነጻ አወጣኝ። ይሁን አለ ሆነ አሁን ልጀምር ነው ነቢዬ አምባሳደር ተከባላለሁ እኔ የመጣሁት ያው ከአዲስ አበባ ነው ከዛ በፊት ግን እዚህ ቸርች ስመጣ አንድ ወንድም ሯጭ ነበር። ያ ሯጭ በእግሩ ነበር ከሀያት የመጣው በእግሩ ከሀያት መጥቶ እዚህ ጌታን አምልኮ ብዙ ችግር ነበረበትና፣ ሚስቱ ሯጭ ስለነበረች እሷ በጣም ችግር ላይ ነበረች። ገንዘብ ጮት ችግር ነበረ። ብዙ ነገሮች ነበሩ። እሱም ይሮጥ ነበረ። ቀን ስራ ለመስራት ሁሉ ወደ መርካቶ እንደሄደ ነበር የተናገረውና ያንን ከሰማው በኋላ እግዚአብሔር ያን ሰውዬ እንደምረዳ የእግዚአብሔር ሰው ተናገረ። ከዛ በኋላ እግዚአብሔር ደግሞ እንደ ቃሉ እግዚአብሔር አደረገለትና ባለቤቱም ሄዳ እንደ ቃሉ አሸነፈች። ያንን ቃል ስሰማ ውስጤ የሆነ ነገር እዚህ ቦታ እንዳለ ውስጥ የሰማ ከውስጥ የሰማውና ከዛ በኋላ ወደዚህ መጣው። ከወንድም የምስክርን ምስክርን የተነሳ ወደዚህ መጥቼ ዘፍጥረት 8 13 16 ያለው ቃል እናንተ አንብቡ። እግዚአብሔር እዚህ ቤት እንዳለ የምናገር ቃል ነው። ያዕቆብን ያላወቅኩም ነበረ። ከእግዚአብሔር እዚህ ጋር አለ። ከዛ በፊት እዚህ ቸርች መተው አላውቅም። እግዚአብሔር ለያዕቆብ እንደተናገረው ያቆብ ያለው እግዚአብሔር በዚህ ቦታ አለ፣ እኔ ግን አላወቅኩም ነበር አለ። እርስዎም ጂፒኤስ እግዚአብሔር እንዳለ አያውቁም ነበር አይደለም? በእርግጠኝነት መኖሩን አወቅኩ፣ ያን ቀን አረጋገጡ። አረጋገጡ ምክንያቱም ብዙ የሚሰማቸው ምስክርነቶች እግዚአብሔር በትክክል እንዳለ የሚያረጋግጡ ነበር። እንደርሶ አይነት ብዙ ሰው እንደሚመጣ ጌታ ስለነገረኝ ነው። አዎ እውነት ነው። አሁን ብዙ ሰዎች በየቦታ ላይ ብዙ ጥያቄ ያለባቸው ሰዎች አሉ። ከዛ መጡ። ከዛ ምን ሆነ? እዚህ ከመጣሁ በኋላ እኔ እግዚአብሔር ራእይ ሰጥቶን ቸርች ጀምሬ ነበረ። የሆነ መኖሪያ ግቢ ተከራይቼ ቸርች ጀምሬ ነበር። ከዛ የሚከፍለው አጥቼ በጣም ተቸግሬ እግዚአብሔር እየጠየኩ ነበር። መጥቼ በሶስተኛው ቀን አንድ ሰው ደውሎ ሰላሳ ሺህ ብር ሰጠኝ። ከዛ በኋላ እኔ እግዚአብሔር በቃ በጣም ነው ይገረመኝ። ለእኔ ገርሞኛል። ለእኔ ስለገረመኝ ይሄ ቦታ በትክክል እግዚአብሔር መኖሩ ቃሉ መረጋግጦልኛል። እኔም ሰምቻለሁ። ስለዚህ ሄጄ እዚህ ቦታ ላይ እግዚአብሔርን ስም ላክብር ብዬ ወደዚህ መጣሁ። ሁለት ሶስት ሳ ሳምንት መጥቻለሁ። በዚህ ቦታ ላይ እና ለመመስገን ማለት ነው ጊዜ ያጣሁት እዚህ ሲመጣ ሁለት ሰው ምናምን ይወስዳል። በቃ እመለሳለሁ። ይናንሽል ብሬክ ስሩ አገኙ። በጣም በትክክል ህይወቴ ሁሉ ተቀይሯል። ማታ ማታ እስከ ሰባት ሰዓት ህይወቴ ሁሉ ተቀይሮ ማታ ማታ ሁልጊዜ ጂፒኤስ ቴሌቪዥን እስከ ሰባት ሰዓት ለሊት ሀያል ነው። እሺ እግዚአብሔር ሁሉ ጊዜ ውስጥ እያደሰ እያደሰ እያደሰ ሀይለ እየታደሰ እየደህ ነው ደግሞ በጣም ነው የሚወድና ከሚወድ አንዱ ነገር ለአንተ የሚወድ ምንድን ነው? ድሆችን የመጎብኘት ጸጋ አንተ ላይ አለ። የበታቶችን የተጣሉትን የማይፈልጉ ሰዎችን እየጎበኘት ስላለ እግዚአብሔር በአንተ ምድርቱን ላይ በረከትን ይለቃል። አንተ ገና ትሰፋለህ። ቤተክርስቲ ቤተክርስቲያን ሮቦት ነው የምትሆነው። አሁን እንደምታያት አትሆንም። በአለም ላይ ሮቦት ትሆናለች። በዚች አዲስ አበባ ከተማ ላይ በየ ወረዳ ሳይቀር ቸርቾች ይኖራሉ። እግዚአብሔር ድንቅ ነገሮች እንደሚያደርግ በዚሁ ዘፍጥረት 28 ቁጥር 13 16 ባለው ቦታ ላይ ትሰፋለህ፣ ትስፋፋለህ፣ ዘሪም እንደ አሸዋ ይበዛል። ስለዚህ መብዛት ሆኖ ልነሳለ ቤተክርስቲያንና ለአንተ መብዛት ሆነዋል ለእኛም ደግሞ በረከት ሆኖልናልና እና እናመሰግናለን። አመሰግናለሁ። እንኳን ጌታ ረዳሁት። ከዚህ በኋላ እንደ ወንዝ የማይቋረጥ ገንዘቡ ደርሶ ይምጣ። አሜን። ይሁን አለ አሜን። ተባረኩልኝ።